እንኳን ለእናታችን ለእመቤታችን ለቅድስት ኪዳነ ምህረት በሰላም በጤና በፍቅር አደረሳችሁ። እንኳን አብሮ አደረሰን። ሰላም ጤና ይስጥልን። ወደ ሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? ሰላማችሁ እያላችሁበት ይብዛለኝ። እንዴት ናችሁ? ሁለውማን እግዚአብሔር ይመስገን። ዛሬ ልዩ ቀን ነው። በእውነት ሰኔ አስራ ስድስት ልዩ በዓል ነው። እመቤታችን ቅድስት ኪዳነ ምህረት እማ ፍቅር ለሁላችንም ያሰብነውን ታሳካለን የተሰወረውን አይል ልቦናችን ትመልስልን። እንኳን አደረሳችሁ። ሀይሚዬ እንኳን ተወለድሽ። ሃፒ በርዝዴይ አጌን ቀሪ ዘመንሽ የተባረከ የተቀደሰ ያሰብሽውን የሚያሳካልሽ ዘመን እያድርግልሽ ከብቦሽ ጋር ታርቃችሁ ያን ይህንን ጸባይ ቀይሮ የበፊቱ ጸባያችሁ የበፊቱ ፍቅራችሁን መልሳችሁ እኛንም የምታስደስቱበት ሰውን እንዳይከፋባችሁ እየተከፋባችሁ የምታስደስቱበት ቅርብ እያድርግልን ማለት ነው። ሀፒ በርስቴ ዛሬ ቡቡ መጀመሪያ ከልብሽን ይቅርታ አድርገሽለት ልደቱ ብታከብሪ የሆነ ደስ ሲል ነበረ። ምክንያቱም ወደ አዲሱ ድሜሽ ላይ ነው የምትሄጂው እና ቂሚዞ ጸሎት ስርቆት ይዞ ምንድን ነው ሳሊዞ ሰርቆት ይባላል። እና ያው ምንም ችግር የለውም። መታረቃቸው አይቀርም። እሱም ቅርብ ነው ማለት። አጻጻፉ ያስታውቃል። ምን ያህል ቅር እንዳለው ማለት ነው። ያው ከአንቺ ጋራ ዛሬ አለማሳለፉ ይመስለኛል። አይሆፕ ያው ስቴሪ ሲያደርግ ጽሑፉ ስለሚያስታውቅ ነው። እና የምሬ ነው። ልደቷ በእንትኑ ማለት ነው ሳምንት ሲቀረው እስኪ ብቻችን እናውራ። ልደትሽ የተወለድሽበት ልደት ደርሰዋል ብሏት ነበረ ካስታወሳችሁ ማለት ነው። ለአንድ ቀን ልደቴ ብዬ የወደፊት ሕይወቴን አላብላሽም ብለዋለች ብለው ነበረ። ያው አይባልም እንደዛ። ያው አለማወቅ ነው ብዬ ነው ማስበው። ምክንያቱም ያው እግዚአብሔርም ያ ሁሉ በደል ሲያደርሱበት፣ ሲገርፉት፣ ሲመቱት ሲያንግላቱት ስንት ጊዜ ሲገርፉት ደሙን ሲፈስ ስጋውን ሲቆራርሱት ያ ሁሉ በደል ሲያደርሱበት የሚያደርጉትን ያቁምና ይቅር በሏቸው ነው ያለውና አሁን ሀይሚዬ ያው አለማወቅ ነው ወደ አዲሷ እድሜዋ ስትሄድ በቃ ማለት አሁን አስራ አምስት እድሜያቸው አስራ አምስት ከሆነ ወደ አስራ ስድስት 14 ከሆነ ወደ አስራ አምስት ነው የምትሄዱት፣ አይደለ አንድ ቀን ቫሊው አለው። ውስጣችሁን ንፁህ አድርጋችሁ ቂማችሁን ሁሉ ማራክፋችሁ ማለት ነው። ያቺን ቀን ያቺን አንዷ አንዷ ቀን አንዷ ቁጥር በጣም ቫሊው ጥቅም አለው ማለት ነው። ያው ሀይሚዬ ያቺን ያው ያለማወቅ ነው፣ ልጅነትም አለ። ካሁን በኋላ ልጅነሽ እንዳትሉኝ ያለች ነው ሂስትሪ ላይ አንላትም እውነት ነው። ያው እድሜ እየጨመረ ነው የሚሄደው። እድሜ ጸጋ ነው ባይዘዌ እግዚአብሔር ይመስገን። እንደኛ ክፋት ሳይሆን እንደሱ ምህረት ነው። በእድሜ ላይ እድሜ የሚጨምርልን እግዚአብሔር ይመስገን እና በቅርቡ ይታርቃሉ፣ በቅርቡ ታርቀው ይመጣሉ። በተለይ ግን በትላንትናው ቪዲዮ ማለት ነው ወይኔ አብዛኞቻችሁ አልገባችሁ ማርያምን አብዛኞቻችሁ በጭራሽ አልገባችሁም። የትወናውን ምን ለማስተላለፍ ነው፣ የነሱ የነሱን ወሬ አይደለም የትወናውን፣ እናንተ አንደርስታን ትኩረት ማድረግ ያለባችሁ ምን ማለት ነው፣ ምንድን ነው የሚያስተላልፉትን ብላችሁ፣ እሱ ነው ትኩረት ማድረግ ያለባችሁ። ሰውን መውደድ ሌላ ነው፣ መጥላት ሌላ ነው። እና አብዛኞቻችሁ አልገባችሁም ግን እንደ እኔ ማለት ነው ባለ ትዳሮች ትኩረት አድርጋችሁ ብታዩ ደስ ይለኛል። የእውነት ካብሎችም ለካብልም እየተዘጋጃችሁም እናንተም ማለት ነው። የምር በጣም በትኩረት ብታዩት ትምህርት ታገኙበት አላችሁ ማለት እያየሁ ነበረ ማለት አሁንም፣ አንዱን እያጠላችሁ አንዱን እያነሳችሁ ነው እየተነገራችሁ ማለት ነው። የቪዲዮን እንትኑን ትርጉሙን አልገባችሁ የእውነት አልገባችሁም። እና አሁን እምላችኋለውኝ ባለ ትዳሮች እዩት። የእውነት ትዳራችሁ በቀላሉ እንዴት እንደምታጡ ማለት ነው። እንዴት መሰላችሁ? አሁን ብርኬ ያመጣትን ልጅ፣ የሀይሚ ትወና፣ የብርኬ ትወና ምንድን ነው የሚያስተላልፉት? ትዳራችሁ በቀላሉ እንዴት እንደሚፈርስ ፍቅረኛችሁም እየወደዳችሁ እንዴት እንደምታጡት ነው እያስተላለፉ መልእክቱ የሚለው ማለት ነው። እና የድራማውን መጨረሻ ሳታዩ ዝም ብላችሁ ከመሬት ተነስታችሁ ዝም ብላችሁ ባትናገሩ ዋይነኝ። ምክንያቱም ለሁሉም ጊዜ ያለው ማለት ነው። ማለት መጨረሻውን ማየት ነው።